ያቆረበ ካህን መገደልን አየን። ከዚህ በላይ ምን ትፈልጋለህ? ምንም ያላደረገ ጨዋ ደሙ ሲፈስ አየን። ከዚህ በላይ ምን እንጠብቃለን? ምን እስኪሆን ነው? ምንጠብቃ የወርዲ አንዲት ሴት ደውላለሽ ለምን በህጋን ጠይቀውን ብላሻለች። ከኔም ወልዷል ብላ እድሉን ለመጠየቅ ማለት ነው፣ እሱ እንዲናገር ለመፍቀድ ማለት ነው ይታያቻላ የፎቶ ወይ ምን ደው ታውቃላችሁ በዝቋላ ላይ የተገደሉ አባት ፎቶ በሽጎ ተከሰውባቸው። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ ቅዱስ ወንድ ቅዱስ እግዚአብሔር ስሙ ዛሬም ዞትም የተመሰገነና የተወደሰ ይሁን። በዛሬው ዝግጅታችን ላይ ሁለት ነገሮች ላይ በደንብ አተኩረን እንነጋገራለን። አንደኛው የአባቶቻችን ግያ ነው። ሁለተኛው ደግሞ ከዘማሪት ዮርዳኖስ ጋር በተገናኘ ደበበ የተባለው ሰው ጋር በተገናኘ ነው። እንግዲህ ደበበ አሁን ሁለተኛው ልጁ እንግዲህ ተገልጣለች መታለች የስምንት ዓመት ልጅ እንዳለው ተነግሯል። በፎቶም ተልኮልኛል። እሱን የምንመለከት ነው የሚሆነው። የቅርብ ዘመዳቸውም እንግዲህ ቢኒያም ሽታዬ በተባለው ወንድማችን ጋር ቲክቶክ ገጹ ላይ ወጥቶ የተናገረውን ነገርም ስላለ እነሱን ነገሮች አያይዘን ለማቅረብ እንሞክራለን። ለማንኛውም ከዮርዳኖስን ጀምርና የሰማዕታቱን ጉዳይ ከማህበር ቅዱሳን ዜና ጋር አያይዘን በሰፊው የምንመለከተው የሚሆነው ስለዚህ አጠራጠር አድርገን የዘማሪቷን ጉዳይ እንመልከት። ሰላም ሰላም፣ ሁድ ኦርቶዶክሳውያን እንደምን አላችሁ? መቼም ሁላችንም እጅግ በጣም ልብ የሚሰብረውን የዘማሪት ዮርዳኖስን ኢንተርቪው አይታችኋል። አይተናል። እንግዲህ ይሄ ነው እኚህ ናቸው የምትመለከቷቸው አባት የደፈሯት እንዲሁም የአስራ አምስት አመት ልጅ ብቻዋን እንድታሳድግ ያደረጉ ሆኖም አሁን ላይ ባለ ጊዜ ነኝ ማንንም አልፈራም የሚሉ አይነት ስለሆኑ ኑሯቸውን በአሜሪካ አድርገዋል በምንም አያግዟትም አግዘዋትም አያውቁ እንደ ሴት በጣም ልቤ ተሰብሯል በሃይማኖት ጥላ ስር የተሰገሰጋችሁ እንደዚህ አይነት አስቀያሚ ስራዎችን የምትሰሩ አባቶች እረፉ አድቡ ከእናንተ ምን እንማር አንድ ነገር ተስፋ አደርጋለሁ። የኢትዮጵያ ኦርቶዶክስ ተዋህዶ እርምጃ ትወስዳለች፣ ማድረግ ያለባትን ነገር ሁሉ አድርጋ ታሳየናለች ብዬ አምናለሁኝ። እህታችን ዮርዲ በጣም ጠንካራ ጀግና ሴት ነሽ፣ እኮራብሻለሁ። ሁሌም ከጎንሽ ነን፣ ሁሌም እኔ በበኩሌ ከጎንሽ ነን። በጣም ኢሞሽናል ሆኛለሁኝ። ማለት ይህ ሁሉ ጊዜ መቻሏ በራሱ እኔ አላቅም ከአይምሮ የበላይ ነው እና የልጁንም ምስል አሳያቸዋለሁ። ምንም ልዩነት የላቸውም። ዲኤንኤ የማያስፈልገው ልጁን የማገዝ ግዴታ አለበት። ከዛም በዘለለ ክህነቱን መነጠቅም አለበት። እንደዚህ አይነት ስራ ሰርተው ተዋህዶ ቤት ስር የሚሰገሰጉ ሃይማኖታዊ የሚመስሉ ያልሆኑ አባቶች ናቸው። ስለዚህ እባካችሁም ለእህታችን ዘማሪት ዮርዳኖስ ድምፅ እንሆንላት። እናውቃለን ከዚህ ቀደም የተደፈሩ እናታችን መተው እንደዚህ ሚዲያ ላይ ቀርበው ተደባብሶ ነው የቀረው። ስለዚህ እርምጃ መወሰድ ካልተጀመረ እኛም ተባብረን ድምጽ ካሉ እናቸው ይቀጥላል አይቆም። እና የኔ እህት በርቺ፣ አይዞሽ፣ ጠንካራ ነሽ፣ ጀግና ይህንን ነገር ይዘሽ መውጣትሽ በራሱ በዚህ ሰዓት እኔ እንደ እህት እስከመጨረሻው ከጎንሽ ነኝ። እናመሰግናለን። እንግዲያው የምንችለውን ያህል ርብርብ እናመሰግናለን እንግዲህ የምንችለውን ያህል ርብርብ አድርገን እንግዲህ ፍትህ እንደምሳገኝ ተስፋ እናደርጋለን። እስቲ የተናገረችውን ነገር ላሰማቸው። ይሄ ላይቭ ላይ ቢኒያም በነበረበት የተናገረችውን ንግግር ነው። ሀሳቧ ምንድን ነው፣ የምትፈልገው ነገር እሷ ምንድን ነው የሚለውን ነገር ላሰማቸው። አባቶች ወይም ልጆች አባቶቻቸውን ይዘው ሲጫወቱ ወክስ ያደርጉ እቀን አለ አለ የመድሃን በጣም ነው መፈጠሪን የጠላውበት ቀን። የዛን ቀን ምን ነው እግዚአብሔር ሆይ በቃ ያን ሰዓት ያ መኪና ተገልብጦ በሞት በሰዓት ነው ወይ እግዚአብሔር ዞር በልለት ደስ ይለኝ ነበር። ውስጤ ስብር ነው ያለው እና ለእህቴ ሄዶ ምን አላት? ኢቤስ ሌላ አስፈልገው ወይ አላት ማለት ነው። አያችሁ ልጁ አባቱን የሚፈልግበት መጠን ምን ያህል እንደሆነ፣ ምን ያህል ርቀት፣ ምን ያህል ጭንቀት እንዳለበት ውስጡ። የምፈልገው እኔ የምፈልገው አሁን የልጄ መልስ እንዲመለስለት ነው፣ አባትነቱን እንዲያምንና የአባትነት ፍቅር እንዲሰጠው ብቻ ነው። ፍቅር አልጎደለበትም፣ እናትም አባትም ሆኝ ያሳድግ ያለው ቤተሰቦችም ልክ እንደዛ። ነገር ግን በቃ ጉዳዩ ጥግ ድረስ ተኪዶበት ተመርምሮ ይካስልኝ። በቃ እኔ የልጄን ጭንቅላት መፈወስ አልቻልኩኝም። ትምህርቱን በስነስርዓት መማር አልቻለም። በቃ ውስጡ ሁሉ ጊዜ ጥያቄ ያለ እና በዚህ አግዙኝ። የእግዚአብሔር ምስክር ሆድ አሁን በልቶ አሁን ይርበዋል የማይመለስ ጥያቄ ነው ውስጤ ያለው የማይመለስ እና ከእርዳታው ይልቅ በዚህ ነገር ላይ ብታተኩሩልኝ በእግዚአብሔር ፍቅር ጠይቃለሁ። በቃ የልጄ አይምሮ እንዲታከም ይህን ነው የምለው እና ብትችሉ ልጅ አግኝታችሁ እዚህ ያላችሁ ልትሽን በልጆች እናት ይህ ልጄን መልስ በቃ እንድትመልሱለት እፈልጋለሁ። ይሄ ነው ጥያቄ። አመሰግናለሁ። ስለዚህ ጥያቄውን በግልጽ አስቀምጣለች። ትናንትናም የደወላችሁ ስትጠይቁ የነበራችሁ ነበር። ለምን አሁን መጣች? ለምን አሁን መጣች ላላችሁ ሰዎች ይሄ ነው ጥያቄው ምላሽ። ወይም ልጅ አባቱን የሚጠይቅበት ጊዜ ይመጣል። ልጅ አባቱን የሚጠይቅበት እድሜ ይመጣል። የማንነት ጥያቄዎች ይመጣሉ። ይሄን ምላሽ ማግኘት ስላለበት ነው እና አንዳንዴ ከሰው ግለሰቦች ህይወት ይልቅ የበዳው ማንነት ለመሸፋፈን የምትሞክሩ ሰዎች አላችሁ፣ እና በጣም የምታሳስኑት ሌላ እንግዲህ ሁለተኛ ልጅ ተገኝታለች፣ ወይ ደግሞ ከስምንት ዓመት በፊት የወለዳት ኢትዮጵያ ውስጥ ትወለዳት ደግሞ አለች። ንስማ ዮርዲ አንዲት ሴት ደውላለች። ለምን በህጋ ጠይቀውም ብላሻለች፣ ከኔም ወልዷል ብላ። እድሉን ለመጠየቅ ማለት ነው፣ እሱ እንዲናገር ለመፍቀድ ማለት ነው። አይ በእርግጥ ደውላልኝ ነበር ሁለት ዓመት አካባቢ ተመለሱት ሰሞኑን። ነገር ግን ህግ ቦታ እንሄድ አላለችኝም። ከኔ ልጅ አለው ከኔ ከወንድምሽ ጋራ ጋር ከልጅሽ ጋራ እህት ስለሆነች እናገናኛቸዋለች። እኔ ደግሞ ተልኮ ስለመሰለኝ አልሄድኩበትም ሄድኩበትም። ከዛ በኋላ እሺ፣ መልሶ ነው ሻን፣ ሌላ ጊዜ ቢሄድ እንደዚህ ነው፣ ክሊራ አድርጌ እድል ብሰጠው ማለት ነው። ተረዳኛ አለ አባባለ። አሁን የወርዲ አንድ ሴት ደውላለሽ ከኔም ወልዷል እህትና ወንድሙን እናገናኝ ብላሻለች። እሻም ወንድማችን መቀጠል ትችላለህ። እና ዘበዴ ልጅ እስከ ሁለት ዓመቷ ድረስ የረዳት ነበረ ቤተሰቦችም ያውቃሉ። እና እሺ፣ መቼ ነው መቼ ነው የወለደው? ነገ ስምንት ዓመቷ ስምንት ዓመቷ ነበረች ነው። እሺ፣ ድዋይ ያው ትዳር እንዳለው ምናምን አታውቅም ነበረ ያው ለሱ ብላ መጣች ወዳ ወዳው ምናምን ያው ከወለደች በኋላ እስከ ሁለት አመት ድረስ ያገዛት ነበር። ምንም ከዛ በኋላ አመት ኢትዮጵያ ውስጥ ነበሩ። እንይሰው ሰው ዮርዲ ያጥልልኝ እንጃኔ አላውቅም። እኔ የዛሬ ስምንት አመት ኢትዮጵያ ውስጥ ነበሩ። እንይሰው አላውቅም ይኖር ነው ነበረ ነው፣ ነበረ። እሺ፣ አባት አሜሪካ አገር ሊኖር ይችላል፣ ቶ ወደዚህ ሊያገኘት ይችላል። እሺ፣ እሺ። ስለዚህ ልጅቷ አለች፣ ልጅቷ አለች። አሁንች የምትላትት አሁን እኔ ጋር የለችም፣ ግን ቁርጥ አባቷን የምትመስለው ምንም ዲኤንኤ ራሱ አያስፈልግም ብዬ አስባለሁ። በመልክ አባቷን የምትመስለው እኒ ወንድማችን የሚናገረው ነገር እውነት ሊሆን ይችላል። ግን እን አሁን አጀንዳ ማስቀየር እንዳይሆንብን ወደ ጀመርነነ የወርዲን ወደ መርዳቱ ብንሄድ ሁኔታችንን እንግዲህ አንጃን ይዘና ወንድማችን ከቤተሰቦች ያወራል ነበር። ለዛ የገባት ወደ ሚዲያ ያለውን ነገር ከሌርት አድርግ ገብተዋል አለ አባባ። እረ አቡዬ፣ እረ አቡዬ። እሺ ወንድማችን ሰምተናል አይደለ? አዎ ወደ ሚዲያ ቀርባ እንግዲህ እሷም ደግሞ የደረሰባትን ነገር በመረጃና በማስረጃ አቀርባ ከዛ በኋላ ግብአት ይሆናል ማለት እንግዲህ እናንተ ራይቶ ሌላ የሚመጣለ ምናልባት ደግሞ የተሳሳተም ኢንፎርሜሽን ከሆነ እናጠራለን ማለት ነው እሺ አሁን ወንድሜ ጨርሰሃል ሀሳብህን ጨርሻለሁ አመሰግናለሁ እግዚአብሔር ያክብርልን እሺ በነገራችን ላይ መቅረብ ከፈለገች ምንም መፍራት የለባትም እሺ ከፈለክ ስልክ ቁጥሬን ማስቀመጥ ትችላለህ፣ ማየት ትችላለህ፣ መደወል ትችላለህ። ነገሮችን እናጠራለን። እሺ። ግርማ ከሶስት ወልደዋል፣ ምን ብላቸዋል። እሺ፣ እሺ። አሁን የወርዲ ጋ ቁም ነገራችን እሷ ላይ ፎከስ እናደርግ። እሺ። እንግዲህ ሁለተኛ ልጅ ምን ትመስላለች ላላችሁ ሰዎች እንግዲህ ፎቶዋን እንመልከታት። ተልቆልኝ ነው እንግዲህ ሁለተኛ ልጅ የተባለችው በዚህ ጋር የምትመለከቷት ነች። እናት የተባለችው እሷ ነች። እንግዲህ ወደፊት መታ እንደምታበራ ተስፋ እናደርጋለን። እንግዲህ ይሄ መረጃ የተላከልኝ ከነሱ ነው። ሁለተኛ ልጅ የተባለች ይቺ ነች። እስኪ እንመልከታት። በህፃንነቷ ምታሳያት፣ አሁን ላይ ያለችበት የስምንት ዓመት እድሜ የምትባለው ህፃን ይቺ ነች። እንግዲህ ሁለተኛ ልጅ ትመሳሰለች አትመሳሰልም? እናንተ ወተዋለሁ ሁሉን ነገር እንዴ ጃጅ አርጌ ሞልቼ ስለማልችለው፣ ሁለተኛዋ ልጅ መልኳ ይህን ይመስላል። ሁለተኛ ልጅ ስምንት ዓመቷ ነው። እንግዲህ እናትየው ወጥቼ እናገራለሁ ብላለች። ከተናገረች ሰየው ሌላ ማስረጃ ጭምር ስለሚሆን እንግዲህ በሰፊው የምንመለከተው ነው የሚሆነው ማለት ነው። ወደ ቤተክርስቲያናችን ጉዳይ እንምጣ። እንግዲህ አባቶቻችን ዝቋላ ላይ እናቀው ነው ያው ሬሳው ካረፈበት ቦታ ከተገደለ ቦታ እንግዲህ ወቶ ለቀብር ሄደበት የሚያሳይ ነው። ነገር ግን ከዚህ በፊት ማህበረ ቅዱሳን የዘገበውን ነገር ባሳያችሁ ደስ ይለኛል። እሱን እንስማ። ቆይ ነው የሚሆነው ከዜናዎቹ ጋር አብራችሁ ነው ነው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የሚኖሩ መነኮሳት አሁንም በከፍተኛ የደህንነት ስጋት ውስጥ መሆናቸውን ተናገሩ። የዝቋላ ወረዳ አስተዳዳሪ በበኩላቸው ጥቃት አድራሾችን የወንጀሉ ተጠያቂ ለማድረግና ችግሩን ለመፍታት ተጨማሪ ኃይል ማሰማራታቸውን ተናግረዋል። ቤተማርያም ተምትሜ ዝርዝሩን በተከታይነት ያቀርበዋል። በኦሮሚያ ክልል በምስራቅ ሸዋ ዞን ውስጥ በሚገኘው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም በሚኖሩ መነኮሳት ላይ ሰኔ 13 2017 ዓመተ ምህረት በ ታጣቂዎች በታጣቂዎች በተፈጸመ ጥቃት አንድ የገዳሙ አባት ተገድለዋል። ይህን ተከትሎም አሁን አሁንም ታጣቂዎቹ ከገዳሙ አቅራቢያ በመሆናቸው የገዳሙ መነኮሳት አሁንም በከፍተኛ ስጋት ላይ መሆናቸውን ለጣቢያችን ተናግረዋል። ባለፈው መግለጫ ምስክረው የተገደሉት አባ ሚካኤል የሚባሉት በገዳሙ ስል ባገለግሉ የነበሩ እሳቸው ናቸው። እሳቸውንም በክብር በስፍራ አንስተን እንደሚገባ ስርዓት ቀደም አራት አባቶቻችን የሚባረቅ ስፍራ ላይ በተናታት እንደሚገባ ክብር በስርዓት በሳ ስፍራ ላይ አሳድፈ ናቸዋል ማለት ነው። አሁን ታች ላይ ገዳሙ ጫካ እንዳለ ገዳሙ ተራራው ተራራው ተራራው ዙሪያ ላይ እነዚህ ሰዎች አሉ። አደጋ የተቀመጠ ሰው ብዙ አደጋ ማድረስ ይችላል። እና እንዳየነው አሁን እስከ ዓርብ ረቡዕ ድረስ እየወጡ እንደሚመለሱ ነው። አሁን ቅዱሳን ከተማ ድረስ እየመጡ እንደሚመለሱ ነው። እና ገዳሙ እንደሚፈልገው የተለመደውን ተግባራዊ ህይወቱ ለማከናወን አስጊ ነው። አሁን ምክንያቱም ዛሬ እንመጣለን ይላሉ፣ ነገ ይመጣሉ ይባላል፣ ከነጉዳ ይመጣሉ ይባላል። አሁን ገዳሙ ላይ ያሉት ከአስራ ሁለት የማይበልጡ እንትኖች ናቸው። እንደው ሀያ እንኳን የሚሆኑ ህዝቦች የወድንም የልማዊ አባላት ማለት ነው። ታጣቂዎቹ በገዳሙ አባቶች ላይ ካደረሱት ጥቃት በተጨማሪ የገዳሚያኑን መገልገያ ቅዱሳን መጽሐፍት ማቃጠላቸው የተገለጸ ሲሆን በስፍራውም ያልተገባ ተግባራትን መፈጸማቸው ተሰምቷል። ያለውን መገልገያ መጽሐፋቸውን አጣጥለውባቸው ገለው ገለው ደግሞ ሁን አንድ ነው። ገለው እሳቸውን ወደ ገደልት ነው እነሱ እሳቸው በአብ ቶ መኖሪያ ዋሻ ውስጥ እነሱ ናቸው ተከብተውበት ትናንት ስንር ይዛው ሳስ ሁሉ አንድ ደውል ተገለገሉበት የሲጋራ ፓኮ ሲሉ አግኝተናል፣ እዛ ውስጥ ማለት ነው። የሆነ እየልሁም ሰታይሆን ባላውቅም ግን የሆነ የበሉት ነገር አለ እንጂ ስጋ ነገር አግኝተናል፣ እዛ ውስጥ ማለት ነው። ከዛ ያለፈ በገዳሙ ላይ አሁን የንብረት ጉዳት የደረሰ ነገር የለም። ጥቃቱ የተፈጸመበት ወረዳ አስተዳዳሪ የሆኑት አቶ ፍሬዘር ጥቃቱን ያደረሱትን አካላት የሕግ ተጠያቂ ለማድረግ የተለያዩ ስራዎች እየተሰሩ መሆኑንም ተናግረዋል። ኩጣንቆረኖ የምርመራ አካል ይዞት እየመረመረ ያለ ጉዳይ ነው። ውጤቱ ፖሊሶች እንደጨረሱ ማሳወቅ ይቻላል። እንግዲህ ከማህበረ ቅዱሳን ካቀረቡት ዜና ተነስተን እንግዲህ አሁንም ቢሆን አደጋው እየተመላለሰባቸው እያሰቃያቸው እንደሆነ እየተመለከትን ነው። ታዲያ የሚያሳዝነው ነገር አሟሟታቸው ነው። በጣም የአባቶች አሟሟት ወንድሜ ኤፌ አዘጋጅቶልናል። እስኪ እንስማው እና እንመለከተው ምንድን ነው የተፈጠረው የሚለውን ነገር እንስማ ደ በዝቋላ ላይ የተገደሉ አባት ፎቶ ነው። በሽጎ ተከሰውባቸው ከገደል ላይ ወርውረዋቸው አይናቸው እስኪዋረስ ነው የደበደቧቸው። ኝን አባት ፎቶአቸው ነው ይሄው። እዚህ ጋር እንደምትመለከቱ ደግሞ ቪዲዮ አለ። ሬሳቸውን በዚህ መንገድ ነው አባቶች በስንት መከራ ከተላለበት ቦታ ያወጡት። አንድ የሚናገር አባት አልሰማንም። አለፍስልን ደግሞ የኢትዮጵያ መንግስት፣ እኔ በጣም ማፈር አለበት ብዬ ነው ማስበው። ምክንያቱም አፍንጫችሁ ስር ገብቶ ነው ሸንቶ የሉት ነው ሰዎች። እንዴት ካላችሁኝ ከዚህ ከአዲስ አበባ እስከ ዝቋላ 40 ኪሎ ሜትር ነው። 40 ኪሎ ሜትር ላይ ገብተው አባቶችን እንደዚህ ጨፍጭፈው ሲሄዱ ምንም ማድረግ ያልቻለ ወታደር ነው፣ ለአፍሪካ ኩራት ነው፣ ለአፍሪካ የተርፋል የሚባለው ባይዘዊ አባቶችን እንትን መከላከል ያልቻለ እንደ ከለላ ማድረግ ያልቻለ መንግስት፣ የመንግስት ወታደር ለአፍሪካ የተርፋል ይባላል። እዚህ እዚህ እኮ አዲስ አበባ እኮ ነው። ጠዋት ቅዳሴን ለመገለስ እየሄደ ያንን አባት በእሁድ ቀን ገድለው ቤተ ክርስቲያን በር ላይ ጥሎ የሄዱት በቅርቡ እኮ ለቀን በፊት ይሄን መከላከል ያልቻለን የመንግስት ወታደር ለአፍሪካ መከታ ነው ብሎ ይወራልናል። መሸማቅ እንደዚህ እንደዚህ ፊታችሁ መሸፈን ነው ያለባቸ አለም እንዳይሰማ ንት አለም እንዳይሰማ አርባ ኪሎ ሜትር ላይ መጥቶ በዚህ መንገድ ተኩሶ ገሎ ሲሄድ አይኑን ጎልጉሎ አውጥቶ ሲሄድ አያቅም፣ መንግስት አላወቅም። ምንም ምንም ኢንፎርሜሽን የለውም። እዚህ አባ ሲገደል እዚህ ገሎ ቤተክርስቲያን ስር ላይ ወቅተው ተኩሶበት ጥሎ ሲሄዱ በር ላይ አያቅም፣ መንግስት አይታወቅም። በጣም በጣም ነው የምታሳፍሩት። አባቶች ደም ስትሉ በጣም ታሳፍራላችሁ። ትናንትና ከወይዘሮ ላይ አበበ ኑ ስትላችሁ ሆ ብላችሁ ሄዳችሁ አባቶች የምትከተሉ ስትከተሉ የነበራችሁ በባስ ተጭናችሁ ትሄዱ የነበራችሁ አባቶች፣ እንደዚህ አባቶች ሲሞቱ ምንም ማድረግ አልቻላችሁ። ሰላም ብላችሁ እርግብ ይዛችሁ ትቆማላችሁ። እና ብዙ ዝም ብሎ ነው ያሉት። ለምን መታሰር ፈርቶ። ለምን በእኛ ላይ አንቀጽ አይታጣም? ኦርቶዶክሳን ለማሰር ወጣቶቹን ለማሰር አንቀጽ አለ፣ አይታጣም፣ ይወጣል። እነዚህ ለመያዝ ነው ህግ የታጣው። እንደዚህ ገለው አይን ጎልጉሎ ወቅተው አርደው የሚሩትን ለማሰር እነሱን ለማስቆም ግን የለም አንቀጽም የለም ህግም የለም አቅምም የላቸውም ታጣቂ ሀይል አንተ የታጠቅከው እንጨት ነው ምንድን ነው ዱላ ምንድን ነው ይሄ አንተ ታጣቂ ሀይል መጥቶ ገሎት ሄደ አንተ ብሮ የታጠቀው አንድ ተስፋ ነው ያለን እሱም የቤተክርስቲያን ራስ የሆነው ክርስቶስ ኢየሱስ ወደ እሱ ነው የምናለቅሰው የመንግስት አካልም እኛን አይመለከተንም አባቶችን እኛን አይመለከተንም አንድ ስለሆኑ ምንም ስለዚህ ወደ ጌታ እናልቅስ ማለት እፈልጋለሁ ድምፅ ማስማችን እንዳስረሱ ሰሚ ካለ እንዲሁ ዓለም ይስማ። በቃ ሲ ሀገሯን ተዋል ዓለም ትስማ፣ ይሄ ነገር ዓለም ትስማ። በቻይሱ ቋንቋ ሁሉ ስራቸው፣ ቪዲዮዎቹን ከፈለጋችሁ፣ ፎቶዎችን ከፈለጋችሁ ወሰኩላ እናግሩ። እንግዲህ ለቤተ ክርስቲያን ለውጥ ይመጣል፣ አዲስ አሰራር ይመጣል ሲባል የነበረው የና አቡነ ሳዊሮስ ጉዳይ እንግዲህ ለውጣቸውን እስካሁን ድረስ እያየን ያለን። ከሶስት ቀን ከተጫወባቸው በኋላ ትናንትና ይመስለኛል ፖስት አድርገዋል። ካለፈ ዜናው ካለፈ እኛም ብዙ ጊዜ ከዘገብነው ከደጋገብነው በኋላ የመሰኛል የምእመኑ ጩኸት ሲበዛባቸው ሲበረክትባቸው ዜና ብሎ ዘግቦታል። ያናዳል። አሁን እንትን ላይ ያለው ነገር መንግስት ላለማስቀየም ነው እየተከደበት ያለው ጉዳይ። መንግስት እንዳይከፋው፣ አቡነ ሳዊሮስ እንዳይከፋቸው፣ አባቶች ቢገደለው ቢሞቱ ጉዳያቸው በ በቃ ባላንስ ለማድረግ ነው እየተከደ ያለው ክርስቶስን ማስቀደም ቤተክርስቲያን ማስቀደም ትምህርቷን ማስቀደም ምእምኗን ማስቀደም አይደለም ጉዳዩ። መንግስት እንዳይከፋው መንግስትን እየተለማመጡ መንግስትን መግለጫ እናውጣ ወይ ሳናውጣ እየተባበሉ ጭምህርን የሚያወጡት እህዝናል። ዋጋ እንደምንከፍልበት ግን ተስፋ አድርጋለሁ። መምህር እየውቃልጣ ያቆረበ ካህን መገደልን አየን። ከዚህ በላይ ምን ትፈልጋለ? ምንም ያላደረገ ጨዋ ደሙ ሲፈስ አየን። ከዚህ በላይ ምን እንጠብቃለን? ምን እስኪሆን ነው የምንጠብቀው? መቼ ነው የምንመለሰው? መቼ ነው የምናለቅሰው? ይልቅ ጥሪታችሁን ሰብስቡ፣ ቅድስናችሁን ሰብስቡት፣ ንጽህናችሁን ሰብስቡት፣ ምጽዋታችሁን ሰብስቧት፣ ወደ አገራችሁ ላኳት። ወዴት? ወደ ሰማይ። ስደተኛ ጥሪቱን ይሰበስባል፣ ዘውትር ለመመለስ ይዘጋጃል። የሆነ ነገር ሰርቶ ይዤ ልሂድ ይላል። እኮ ተደላድለን ተቀመጥን። እዚህ ለዚህ እኮ ነው አሁን ክፍት ያለን ሆዴ ባስ በምኑም በምኑም ነፍራቂዎች የሆነው እኮ ለዚህ እኮ ነው። ጥቂት መከራ ሲደርስብን ተውት የምናደርገው እንደ ክርስቲያን ወን ክርስቲያንማ፣ የክርስቶስ ተከታይ ነው። መከራውን ይካፈላል፣ በሞቱም ይመስላል። ለክርስቲያን እንደመጣ መከራ ተቀብየው ባኮቴትና በምስጋና እኖራለሁ። ክርስትና ይሄ ነው ወጉ፣ ይሄ ነው ምክንያቱም፣ ስደተኞች ነን። እዚህ ዓለም ላይ ነዋሪዎች አይደለንም። እስኪ ልጠይቃችሁ፣ በዚህ በአዲስ አበባ ውስጥ በጣም የምትወዱት መንገድ የትኛው? በጣም የምትወዱት መንገዳችሁ የትኛው? የቦሌ መንገድ አትሉኝ። አንድ ምምር እንዲህ ብለዋል። እኔ በጣም የምወደው መንገድ አሉ ወደ ቤቴ የሚወስደኝን መንገድ ነው አሉ። ወዴ እውነት አሰብ፣ እኔም በጣም ወደው ወደ ቤቴ ማቅናት የጀመርኩ ጊዜ ነው። እውነት አሰብ፣ ቤተሰባችሁን ታገኛላችሁ፣ እረፍ ታገኛላችሁ፣ ከልጆቻችሁ ጋር ትሆናላችሁ፣ እርፍ ትላላችሁ። ወደ ቤት መሄጃ መንገድ እንዴት ደስ ይላል! እውነት አሰብ፣ ወደ ቤት መሄጃ መንገዳችን እኮ ከሞታችን በቅር ምን አለው እውነት አሰብ እስኪ በዘላለም መንግስት ከእግዚአብሔር ጋር በትንሳኤ ተነስቶ ለመኖር የሚፈልግ ሰው እስኪ እጁን ያውጣልኝ በትንሳኤ ከክርስቶስ ጋር ለዘላለም መኖር የሚፈልግ ሰው እስኪ እጁን ያውጣል እሰይ ታድላችሁ አውርዱ አሁን ሌላ ጥያቄ ልጠይቃችሁ ፈታኝ ካልሆንኩባችሁ መሞት የሚፈልግ እስኪ እጁን ያውጣልኝ አይ ወጣቶችን ነው እፈልገው እናንተማ ምን ደርሳችሁ የምራችሁን ነው ግን ሳይታድላችሁ እንደው በእውነት እናንተ ሰባኪያ በመራ እኔ ምን ብዬ ልይዛችሁ እንደነበር ታውቃላችሁ? ብዙዎቻችሁ ባታወጡ ምን ልላችሁ ነበር? ይኸውላችሁ መነሳት ትፈልጋላችሁ መሞት ግን አትፈልጉም፣ እልና በምን መንገድ ልትሄዱ ነው ታዲያ ልትነሱ? ካልሞትን እንነሳለን? የእግዚአብሔር ቃል እንዲህ ይላል፣ ካልሞት ካትነሳም ይላል። አሁን የምንሞተው ምን ለመሆን ነው ሞት እንደ ቀድሞ አይሰለጥንብንም ይላል ሊቁ ዮሐንስ አፈወርቅ ለመነሳት ያ ማለት ምን ማለት ነው ወደ ሀገራችን መሄጃ መንገዳችን ነው ለቅዱሳኑ በነገራችን ላይ ትልቅ እረፍት ነው ለኛ በምድር ላይ ያለ ነው መካ ላይ የሚመስለን እንጂ ለቅዱሳን አባቶቻችን መሄጃቸው ነው ከክርስቶስ ጋር ሁሌም ቢሆን መሄድ እናፍቃሉ እኛ በምድር ላይ ያለነው ሰዎች አሟሟታቸውን ስናስብ መከራቸውን ስናስብ እንዴት እንዳለፉ ስናስብ ልናዝን ሊከፋ እንችላለን እንጂ እውነት ለመናገር መታደል ነው። ለቤተክርስቲያን ሰማዕታት ማግኘት መታደል ነው። በረከታቸው ይደርብን ነው የምንለው። ግን አሁን ይሆን ያለው የሚያሳዝነው ነገር እሱ ነው። በሀገራችን እንዲህ በሆንንበት እንዲህ አበቃንበት፣ መከራ ተመልሶ የመጣብን ስናይ ነው የምንበሳቸው እንጂ እውነት ለመናገር ከሰማዕታቱ በረከት ረድኤት ይደርብን። በኋላ በሌሎች ዜናዎች እንመለሳለን። ሰላም እግዚአብሔር ከእኔም ከእናንተ ጋር